ውድ ተከታታዮቻችን ወጫችን የዛሬውን ወሬዎቻችንን ርዕሶቹን በማስቀደም እንጀምራለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ አወገዙ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዕድሜያቸው ከ18-30 ለሚሆኑ 160,000 ወንዶች ወታደራዊ ጥሪ ያደረጉ። ፊንላንድ ለ8 ተከታታይ ዓመት በዓለም ደስተኛ ሀገር ሆና ተመረጠች።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 የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ አወገዙ። ረዳቶቻቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጥር ሲሉ አጣጥለውታል። ኔታንያሁ አማካሪያቸው እና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር እየዋሉት የባህረሰላጤዋን አገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸውን ምርመራ ጋር ተያይዞ ነው። ሁለቱም ባለሥልጣናት ምንም አይነት ጥፋት አልፈጸሙም ሲሉ አስተባብለዋል። ፖሊስ ስማቸውን ይፋ ያላደረጋቸውን ረዳቶቻቸውን እስር እገታ ሲሉ የጠሩት ኔታንያሁ ክለውም ምንም አይነት ኬዝ የለም ብለዋል። በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለሥልጣኗ የስም ማጥፋት ዘመቻ ስትል አጣጥለዋለች። ኔታንያሁ በእስራኤል እየተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞዎች እየተቀጣጠሉ ባሉበት ወቅት ነው። ይህ የተሰማው ጠቅላይ ሚኒስትሩ የእስራኤል ታጋቾች ከመለቀቃቸው በፊት በጋዛ ላይ እንደገና ጥቃት መጀመራቸው፣ የሺን ቤት ወይም የሀገር ውስጥ ደህንነት ኤጀንሲን ዳይሬክተር ማባረራቸው፣ እንዲሁም የፍትህ ስርዓቱን ለማለፍ የሚያስችል አወዛጋቢ ማሻሻያ ማቅረባቸው ጋር ተያይዞ ተቃውሞ እየገጠማቸው ይገኛል። የእስራኤል ሚዲያዎች በበኩላቸው በቁጥጥር ስር የዋሉት የጠቅላይ ሚኒስትሩ የቅርብ አማካሪ ጆናታን ኡሪች እና የጠቅላይ ሚኒስትሩ የጽህፈት ቤት ቃል አቀባይ የነበሩት ኤሊ ፍልድስቴይ መሆናቸውን ዘግበዋል። ባለስልጣናቱ ከውጭ ወኪል ጋር ግንኙነት በመፍጠር በገንዘብ ዝውውር፣ ሙስና፣ ማጭበርበርና እምነትን በማወግደል ተጠርጥረዋል ተብሏል። ረዳቶቻቸውን አስመልክቶ በፖሊስ ተጠይቀው ምስክርነታቸውን የሰጡት ኔታንያው እስሩን እንዲሁም ምርመራውን በማውገዝ በቪዲዮ መልእክታቸውን አስተላልፈዋል። ፖለቲካዊ ዝንባሌ ያለው ምርመራ እንደሆነ ተረድቻለሁ ነገር ግን ምንም ያህል ፖለቲካዊ ነው የሚለው አልገባኝም ነበር ያሉ ጠቅላይ ሚኒስትሩ አክለውም ጆናታን ኡሪች እና ኤሊ ብልስቴይን አግተው ህይወታቸውን ጭንቀት ውስጥ ከተውታል ብለዋል። የጠቅላይ ሚኒስትሩ ሊኩድ ፓርቲ የጠቅላይ አቃቢ ህግና የሺን ቤት ኃላፊን ኬዙን ሆን ብለው በማቀነባበር ወንጅለዋል። በተጨማሪም ጆናታን ኡሪችን በማሸበር በጠቅላይ ሚኒስትሩ ላይ የሐሰት ምስክርነት እንዲሰጥ የሚደረግ ማስፈራሪያ ነው ብለዋል። ማክሰኞ ዕለት አንድ የፍርድ ቤት ዳኛ ጥልቅ ምርመራ የሚያስፈልገው ምክንያታዊ ጥርጣሬዎች አሉ በሚል የሁለቱን ባለስልጣናት እስር ለሶስት ቀናት አራዝመዋል። ፖሊስ የዘጠኝ ቀናት ተጨማሪ ጊዜ ጠይቆ ነበረ። ዳኛው ሜናሄም ሚዝራይ ሁለቱ ግለሰቦች የኳታርን ገጽታ ለመገንባትና ስለ ግብፅ እንዲሁም በጋዛ የተኩስ አቁም ላይ ባላት ሚና አፍራሽ መልዕክቶችን በማሰራጨት መርማሪዎች እንደጠረጠሯቸው ገልጸዋል። ለዚሁ ዓላማም ለኳታር የሚሠራ የአሜሪካ ሎቢ ወይም ወትዋች ድርጅትና በባለስልጣናቱ መካከል የገንዘብ ክፍያ የተፈጸመበት የቢዝነስና ኢኮኖሚያዊ ትስስር አለ ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዕድሜያቸው ከ18 እስከ 30 ለሚሆኑ 160 ሺ ወንዶች ወታደራዊ ጥሪ ያደረጉ። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው እንደነበረ ይታወሳል። አክለውም በጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላዲሚር ስሚልስኒስኪ እንዳሉት ለአዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም ተብሏል። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸው ተነግሮ ነበረ። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ በምታደርገው ጥረት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ማክሰኞ ዕለት ሩሲያ በኬርፍሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45 ሰዎች ያለ ኤሌክትሪክ ኃይል እንደቀሩ ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀብለውም የኃይል ማመንጫዎችን ላለመምታት ተስማምታ ነበረ። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150 ሺህ የምልምል ወታደሮች ምዝገባ ማድረጓ ይታወሳል። እዚህ ቀደምም የወታደሮች ምልመላ ዕድሜ ገደብ 27 የነበረ ቢሆንም ይህ የዕድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪው በሚካሄድበት ወቅት በምፖስታና ጎሶስሉጊ በተባለው የመንግስት ደረገጽ አማካኝነት ነው። በርካታ ሩሳውያን ወታደራዊ ግዴታውን ላለመውጣት አማራጭ የሲቪል ስራ መውሰድ መጀመራቸው የተነገረ ነው። ነገር ግን የሰብአዊ መብት ጠበቃ የሆኑት ቲምፎዌ ቫስኪን ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆነዋል ይላሉ። ባለስልጣናቱ የጦር ሰራዊቱን ለመሙላት አዳዲስ መንገዶችን እየተከተሉ ነው ሲሉም ያብራራሉ። ሩሲያ በዓመት ሁለት ጊዜ ከምታደርገው ምልምሎችን ምዝገባ በተጨማሪ በርካታ በኮንትራት የተቀጠሩ እንዲሁም ከሰሜን ኮሪያ የመጡ ወታደሮችም አሏት። ቢቢሲና ሚዲያ ዞና ባጣሩት መሰረት ሩሲያ በጦርነቱ 100 ሺህ ገደማ ወታደሮቿን አታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ሰጥታ አታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር 3 እጥፍ የጨመረ ሲሆን፣ ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋት እና የኔቶ መስፋፋት እንደሆነ ሞስኮ ትናገራለች። ከዩክሬን ጦርነት በኋላ ፊንላንድና ስዊድን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባላት ሆነዋል። ፊንላንድ ከሩሲያ ጋር 1342 ኪሎ ሜትር የሚረዝም ድንበር ትጋራለች። ፊንላንድ ለስምንት ተከታታይ ዓመት በዓለም ደስተኛ ሀገር ሆና ተመርጣለች። የተፈጥሮ መዳረሻ ከመሆንና ጠንካራ የማህበራዊ ዋስትና ስርዓትን መዘርጋቷ ደስተኛ አገር ሆና ለመመረጧ ምክንያት እንደሆነ ባለሙያዎች ተናግረዋል። የተባበሩት መንግስታት ድርጅት ድጋፍ ባደረገለት የዚህ የዓለም የደስታ ሪፖርት ፊንላንድ ከሌሎች ሶስት የኖርዲክ አገራት ቀድማ መቀመጥ የቻለች ሲሆን የላቲን አሜሪካዋ ኮስታሪካና ሜክሲኮ ለመጀመሪያ ጊዜ እስከ አስረኛ ባለው ደረጃ ውስጥ ገብተዋል። በሪፖርቱ መሠረት ኢትዮጵያ 132ኛ ደረጃ ላይ ተቀምጣለች። ጎረቤት ሀገር ኬንያ 115ኛ ስቴጅ፣ ግብፅ ደግሞ 135ኛ ደረጃን ይዛለች። አፍጋኒስታን በሪፖርቱ ደረጃ ግርጌ ላይ በመቀመጥ 147 ደረጃን ይዛ አጠናቃለች። ዩናይትድ ኪንግደም እና አሜሪካ በዝርዝሩ ላይ ደረጃቸው ወርዶ 23ኛና 24ኛ ደረጃ ላይ ተቀምጠዋል። ይህም ሁለቱም ሀገራት ያዘመዘገቡት ዝቅተኛ ደረጃ ሆኗል። ጥናቱ እንግዳ ሰዎች ወይም የማይተዋወቁ ሰዎች ከሚጠበቀው በጥፍ የበለጠ ደግ ሆነው መገኘታቸውን ጥናቱ አረጋግጧል። ሆን ተብሎ የኪስ ቦርሳ በመጣል ምን ያህል እንግዳ ሰዎች እንደመለሱ በማየት እና ሰዎች ይመልሳሉ ብለው ከሚጠብቁት ጋር በማነጻጸር ተለክተዋል። የተመለሱት የኪስ ቦርሳዎች መጠን ሰዎች ከገመቱት በጥፍ የሚበልጥ ሆኗል። በዓለም ዙሪያ የተገኙ መረጃዎችን ባሰባሰበው ጥናት መሰረት የሌሎች ደግነት ቀደም ሲል ከታሰበው በላይ ከደስታ ጋር የተሳሰረ መሆኑን አስታውቋል። የኪስ ቦርሳ ጥናቱ መረጃ እንደሚያሳየው ሰዎች እርስ በርስ እንደሚተሳሰቡ በሚያስቡበት ቦታ መኖራቸው በጣም ደስተኛ ያደርጋቸዋል ሲሉ በብሪቲሽ ኮሎምቢያ ዩኒቨርሲቲ ኢኮኖሚስት እና የሪፖርቱ መሪ አርታሪ የሆኑት ጆን ኤፌሌዋይል ተናግረዋል። የተባበሩት መንግስታት ድርጅት የዓለም አቀፍ የደስታ ቀንን ምክንያት በማድረግ ይፋ የሆነው የ13ኛው የዓለም የደስታ ሪፖርት ሰዎች ሕይወታቸውን እንዲገመግሙ በመጠየቅ እጅግ ደስተኛ የሆኑት የዓለም ሀገራትን በደረጃ አስቀምጧል። ፊንላንድ ከ10 ነጥብ ውስጥ በአማካይ 7 ነጥብ 73 ነጥብ በማስመዝገብ ቀዳሚ ስትሆን፣ ዴንማርክ ሁለተኛ ደረጃን ይዛለች። ኮስታሪካና ሜክሲኮ የደረጃዎች መጨመር የቤተሰብ ትስስር ምክንያት እንደሆነ ባለሙያዎች ተናግረዋል። ለኮስታሪካ እና ለሜክሲኮ የደረጃዎችን መጨመር የቤተሰብ ትስስር ምክንያት እንደሆነ ባለሙያዎች ተናግረዋል። በኦክስፎርድ ዩኒቨርሲቲ ዌሊንግ የምርምር ማዕከል የታተመው ጥናቱ ሰዎች የራሳቸውን ሕይወት ከዜሮ እስከ አስር እንዲመዝኑ ጠይቋል። ዜሮ የከፋ ሕይወት ሲሆን አስር ምርጥ ሕይወት ተደርጎ ቀርቧል። የአገራት ደረጃ በእነዚህ ውጤቶች ሶስት ዓመት አማካይ ላይ የተመሠረቱ ናቸው። ቀዳሚዎቹ አስር አገራት የሚከተሉት ናቸው፦ ፊንላንድ፣ ዴንማርክ፣ አይስላንድ፣ ስዊድን፣ ኔዘርላንድ፣ ኮስታሪካ፣ ኖርዌይ፣ እስራኤል፣ ሉክሰምበርግ፣ ሜክሲኮ። የ2025 የዓለም ደስታ ሪፖርቶች ሌሎች ግኝቶችም ይፋ አድርጓል። በዩናይትድ ስቴትስ እና በአንዳንድ የአውሮፓ ክፍሎች ላይ ያለው የደስታና የማኅበራዊ እምነት ማሽቆልቆል የፖለቲካ ጽንፈኝነት እንዲሁም ልዩነት መስፋትን ያስረዳል። ምግብን ከሌሎች ጋር መጋራት በዓለም ዙሪያ ካለው ደህንነት ጋር በጥብቅ የተቆራኘ ነው። የቤተሰብ ብዛት ከደስታ ጋር በጥብቅ የተቆራኘ ሲሆን ከአራት እስከ አምስት ሰዎች አብረው የሚኖርባቸው ሜክሲኮና አውሮፓ ከፍተኛውን የደስታ ደረጃ አግኝተዋል። የተባበሩት መንግስታት የዘላቂ ልማት ኔትወርክ ፕሬዚዳንት ጄፍሪ ዲ ሳክስ በበኩላቸው ግኝቶቹ ደስታ በመተማመን በደግነትና በማህበራዊ ትስስር ላይ የተመሠረተ ነው መሆኑን በድጋሚ ያረጋግጧል ብለዋል። ይህን ጠቃሚ እውነት ወደ አዎንታዊ ተግባር መተርጎም በዚህም ሰላምን ጨዋነትን እና ደህንነትን በዓለም ዙሪያ ማፍራት የእኛ ፈንታ ነው ሲሉ ገልጸዋል። በዚህ በማኅበራዊ መገለልና በፖለቲካዊ ልዩነት ዘመን ሰዎችን ወደ ጠረጴዛ ዙሪያ በድጋሚ ለማምጣት መንገዶችን መፈለግ አለብን። ይህንን ማድረግ ለግል እና ለጋራ ደህንነት ወሳኝ ነው ሲሉ የኦክስፎርድ ዊልበር ዌልቢንግ ምርምር ማዕከል ዳይሬክተር ጃን ኤማኑኤል ደኔቭ ተናግረዋል። በሶማሊያ አንዲት የስምንት ዓመት ህፃን መጥፋቷ ከተነገረ ከስድስት ወራት በኋላ አግብቻታለሁ የሚሉ ግለሰብ ቤት መገኘቷ ቁጣ ቀስቅሷል። የራስ ገዟ ፑንትላንድ የሚገኙት ቤተሰቦቿ ህፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ወር ነበር። ከወራት በኋላ ሊታወቅ እንደቻለው አባቷ አግብቻታለሁ ለሚሉት ሼህ መሐሙድ ለተባሉ ግለሰብ እንድትዳር ፈቃድ ሰጥተዋል ተብሏል። የጸጥታ አካላት ባለፈው ሳምንት አግብቻታለው ወደሚሉት ሰው ቤት ሰብረው ገብተው ሕፃኗን መታደግ ችለዋል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸው ነው። ይህ ዜና ከተሰማ በኋላ በማኅበራዊ ሚዲያ ከፍተኛ ቁጣ የተቀሰቀሰ ሲሆን፣ በሶማሊያ ዋና ከተማ ሞቃዲሾ ተቃውሞ ሰልፍ ተደርጓል። በርካቶች የሕፃናት ጠበቃ ሕግ ሊወጣ ይገባል ይላሉ በሶማሊያ በአሁኑ ወቅት ትዳር ለማድረግ ዝቅተኛ የዕድሜ ገደብ የለም። ሁኔታው የሚያሳዝን ሆኖ ሳለ ተጠልፋ ተወስዳ ቤተሰቦቿ ለወራት የት እንዳለች አለማወቃቸው በጣም የሚያስደነግጥ ነው ሲሉ ሶማሊያውያን ይናገራሉ። ሶማሊያ ዊቨን ቪዥን ኦርጋናይዜሽን የተባለው የመብት ተሟጋች ድርጅት ሊቀመንበር ፏድ አህመድ ለቢቢሲ ሲናገሩ የሚመለከታቸው ተቋማት ትክክለኛውን ሕጋዊ እርምጃ ይወስዳሉ የሚል እምነት አለን ብለዋል። የስምንት ዓመቷ ሕፃን አጎት እንደሚሉት ባለፈው መስከረም ወር በሴት ዘመዷ ቦሳሶ ከሚገኘው ቤቷ የተወሰደችው። ይቺ ዘመድ ህፃኗን ሌላ ህጎቷን እንድታይ እንደወሰዳቻት ተናግረዋል። መጀመሪያ ህፃኗን ቁራን እያስጠኑ እንደሆነ ተናገሩ። ነገር ግን ክስ ሲመሰርትባቸው አቋማቸውን ቀይረው በአባቷ ፈቃድ መሰረት ህፃኗን እንዳገባት አሳወቁ ይላሉ። እንዴት የስምንት ዓመት ህፃን ያገባሉ ተብለው በቢቢሲ ጠየቁ። በነቢዩ መሐመድ አስተምህሮት እና በሻፊ ህግ መሰረት ህጻናትን ማግባት ይፈቅዳል ሲሉ ሼህ ማሐሙድ ምላሽ ሰጥተዋል። ሼህ ማሙድ ትራራቸውን እንደማይፈቱ ማሳወቃቸውን ተከትሎ ነው የፑንትላንድ ፖሊስና የሰብአዊ መብት ድርጅቶች ባለፈው ሳምንት ህጻኗን ከግለሰቦች ያስወጠዋል። ሕፃኗ አሁን ከቤተሰቦቿ ጋር እንደምትገኝ የፑንትላንድ ፖሊስ ኃይል ለቢቢሲ ተናግረዋል። መንግስት ባለሥልጣናት እንዳስታወቁት የህፃኗን መጥፋት በተመለከተ ምርመራ ተከፍቷል። በሶማሊያ ህፃናት ዕድሜያቸው ሳይደርስ ትዳር እንዲመሰርቱ ይደረጋል። በአውሮፓውያኑ 2020 በተባበሩት መንግስታት ፖፑሌሽን ፈንድ እና በሶማሊያ መንግስት የተሰራ ጥናት እንደሚያሳየው እድሜያቸው ከ20 እስከ 24 የሚሆኑ 35 በመቶ ሴቶች ትዳር የመሰረቱት በ18 ዓመታቸው ነው። 45 በመቶ የሚሆኑት ደግሞ 18 ዓመት ሳይሞላቸው እንደሆነ ጥናቱ ይጠቁማል። ድህነት፣ የጸጥታ ሁኔታና ባህላዊ አመለካከቶች ሴቶች ያለ ዕድሜያቸው እንዲያገቡ ምክንያት ተደርጎ ይወሰዳል። ይህን ሁኔታ ለመግታት በሚል የሶማሊያ የሴቶችና ሰብአዊ መብት ሚኒስቴር በ2023 የህፃናት መብት ረቂቅ አዋጅ ለፓርላማ አቅርቦ ነበረ። ነገር ግን ይህ ረቂቅ አዋጅ ተቀባይነት ሳያገኝ ቀርቷል። ህጉ ተሻሽሎ ድጋሚ ለፓርላማ እንደሚቀርብ ይነገርም፣ መቼ የሚለው ምላሽ አላገኘም። በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመው እና በሌለበት የዕድሜ ልክ ጽኑ ስርዓት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው አለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ ም ከቀኑ አምስት ሰዓት ገደማ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት ልዩ ቦታው ሳባ ህንፃ ላይ ነው። አዲስ አበባ ፖሊስ ኮሚሽን ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃው ስድስተኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስ እና ኢኮኖሚ ልማት ጽፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት ማዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ሕይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። የሮም ማራቶንን ለሰላሳኛ ጊዜ ያጠናቀቁት የ92 ዓመቱ የእድሜ ባለጸጋ እኚህ ሰው አንድም ቀን የእግር ህመም አሟቸው አያውቅም። ደግሞም በሕይወታቸው ክብደታቸው ከ50 ኪሎ ግራም ከፍም ዝቅም ብሎ አያውቅም። ጣሊያናዊ አንቶኒዮ ራኦ ሩጫ የሕይወቴ አንድ አካል ከሆነ 80 ዓመታት ተቆጥረዋል ይላሉ። ግን ዛሬም በ92 ዓመታቸው ሩጫ የማቆም እቅድ እንደሌላቸው ተናግረዋል። በዚህም አመት ታዲያ ለ30 ተከታታይ አመታት ያደረጉትን የሮም ማራቶን ላይ በመሳተፍ ከ7 ሰዓት ባነሰ ጊዜ በመግባት አጠናቀዋል። በ1933 የተወለዱት ራኦ ገና የ10 ዓመቱ ታዳጊ ሳሉ ከቤታቸው ካላብሪያ እስከ ሮም ይሮጡ እንደነበር አስታውሰዋል። እኔ በዚህ እድሜ ማድረግ ከቻልኩ ማንም ማድረግ ይችላል የሚሉት ራኦ ላለፉ 30 ዓመታት የተካሄደው የሮም ማራቶን አምልጧቸው አያውቅም።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 ቀጣይ እስከምንገናኝ ሰናይ ጊዜ እንዲሆንላችሁ